ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ኦቻ በሪፖርቱ አመላከተ። ጽፈት ቤቱ አንዳንድ አካባቢዎች ምግቦችን ለማድረስ እንደቻለ ቢገልጽም በአማራ ክልል የተፈጠረው የጸጥታ ስጋት አስቸኳይ የምግብ እርዳታ ለማድረስ ፈታኝ እንዳደረገበት ገልጿል። ምግብ ማድረስ ካልቻለባቸው አካባቢዎች መካከልም የጎጃም ደጋ ዳሞት፣ ጃዊ፣ ወንበርማ ታች ጋይንት ኤፍራታ፣ እና ግድም የጎንደርና የሸዋ ዞኖች እና እንዲሁም ሌሎች አካባቢዎች እንደሚገኙበት ገልጿል። በዚህ ዓመትም ተቋሙ ምንም እንኳን ቁጥሯ አናሳ ቢልም በራያ ቆቦ በሁለት የጤና ማዕከሎች ላይ እርዳታ ማድረሱን ገልጿል። መንግስት በአንድ አካውንት ብቻ ገቢና ወጪውን ማንቀሳቀስ የሚችልበት መተግበሪያ ስራ መጀመሩን ገንዘብ ሚኒስቴር አስታወቀ። ይህም የነጠላ አካውንት ስርዓት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን አሰባስቦ ወደ አንድ ቋት የሚያመጣ ነው ተብሏል። በመሆኑም በተበታተነ የባንክ ሂሳብ አያያዝ ምክንያት የሚመጣ የመንግስት ሂሳብ አያያዝ ችግርን በማቃለል ዘመናዊ መንግስት ጥሬ ገንዘብ አስተዳደር እንዲኖር እንደሚያደርግ ተገልጿል። በተጨማሪም መተግበሪያው ገንዘብ ያለ ስራ እንዳይቀመጥ ከማድረግ ባሻገር ዘርፈ ብዙ ጠቀሜታዎች ያሉት ሲሆን መንግስት በጀቱን በቀላሉ ለመቆጣጠር እንዲሁም ብድሩን ለመቆጣጠርና ነው የተለያዩ ወጪዎችን ለመቀነስ ይረዳዋል ተብሏል። የክፍያ ስርዓቱ በቴክኖሎጂ የሚፈጸም ከመሆኑ ጋር ተያይዞም ብሔራዊ ባንክ ከኢትዮጵያ ንግድ ባንክና ከኢትዮ ቴሌኮም ጋር በጋራ እየሰራ መሆኑ ተገልጿል። በጋምቤላ ክልል የኮሌራ መከላከያ ክትባት ሊሰጥ መሆኑን የክልሉ ጤና ቢሮ አስታወቀ። ክትባቱ ከአንድ ዓመት በላይ ለሆኑ ህፃናት እንደሚሰጥም ተገልጿል። ክትባቱ የጋምቤላ ከተማ አስተዳደርን ጨምሮ በክልሉ በሚገኙ ሁሉም ወረዳዎችና መጠለያ ጣቢያዎች ውስጥ ለሚገኙ የህብረተሰብ ክፍሎች ይሰጣል ተብሏል። ክትባቱ ከነገ ቅዳሜ ጀምሮ ለተከታታይ ሰባት ቀናት ቤት ለቤት፣ በጤና ተቋማት፣ በጊዜያዊነት በተቋቋሙ የክትባት መስጫ ጣቢያዎች እንደሚሰጥም የቢሮው ኃላፊ ዶክተር አቤል አሰፋ ተናግረዋል ሲል ቢሮው በማኅበራዊ ትስስር ገጹ ላይ አስፍሯል። በክልሉ ካሳለፍነው የካቲት ወር ጀምሮ የኮሌራ በሽታ በወረርሽኝ መልክ ተከስቶ የነበረ ሲሆን 1172 ሰዎች በበሽታው መያዛቸውን እንዲሁም የ22 የ23 ሰዎች ህይወት ማለፉን ቢሮው ይፋ አድርጓል። በሱዳን ዳርፉር ግዛቶች ላይ በህፃናት ላይ የሚፈጸሙ ከባድ የሰብአዊ የመብት እሰቶች ተበራክተዋል ተብሏል። በሰሜን ዳርፉር አልፋሽር ከ3 ወር ባነሰ ጊዜ ውስጥ ከሰባ በላይ ህጻናት ተገድለዋል የተባለ ሲሆን 110 የሚሆኑት ደግሞ የሰብአዊ መብት ጥሰት እንደተፈጸመባቸው ተነግሯል። የሱዳን የዩኒሴፍ ተወካይ ሸልደኒት እንደተናገሩት 825 ሺህ የሚገመቱ ህጻናት በአልፋሽርና አካባቢው እየጨመረ በመጣው አደጋ ስጋት ውስጥ ናቸው። ህጻናቱ ከሰብአዊ መብት ጥሰትና ግድያ ቢተርፉም የተመጣጠነ ምግብ ማግኘት ባለመቻላቸው ሞት በዙሪያቸው እያንዣበበ እንደሚኖሩ ከአፍሪካ ኒውስ የተገኘው መረጃ ያመለክታል። በዩናይትድ ስቴትስ የጂኦሎጂካል ሰርቬይ መረጃ መሰረት በማይናማር በሬክተር ስኬል 7.7 ና 6.4 የተመዘገበ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ ከፍተኛ ውድመት ያስከተለ ሲሆን ትላልቅ ህንፃዎችን ወደ ፍርስራሽነት ቀይሯል። ከ25 በላይ ሰዎች ህይወታቸው ሲያልፍ 43 ሰዎች ደግሞ የገቡበት አለመታወቁ ተነግሯል። በሳንጋንግ ማንዳ ላይ ባጎና ማጉዌይ ክልሎች እንዲሁም በምስራቅ ሻን ግዛት ጥንቃቄ እንዲደረግም መልእክት ተላልፏል። በማይናማር ያጋጠመው ኃይለኛ የመሬት መንቀጥቀጥ በጎረቤቷ ታይላንድ ዋና ከተማ ባንኮክ የሚገኙ በርካታ ከፍታ ያላቸው ህንፃዎች ላይም ጉዳት ማድረሱን የከተማዋ ገዢ ለሮይተርስ ገልጸዋል።